የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ታዋቂው የማኅበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን ታሰረም። በምስራቅ አርሲ ሀገረ ስብከት 25 ሰዎች ተገድለው አልተባለም። የተፈናቃዮች ጉዳይ አሳሳቢ ደረጃ ላይ መድረሱን የሲቪል ማኅበራት ገለጹ። የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ ተደረገም። ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን ፌዴራል ፖሊስ ገለጸም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን፣ እናመሰግናለን። የተፈናቃዮች ጉዳይ አሳሳቢ ደረጃ ላይ መድረሱን የሲቪል ማህበራት ገለጹ። በጸጥታ ችግር ምክንያት ከቀደመ የመኖሪያ ቀያቸው ተፈናቅለው ከአምስት ዓመታት በላይ በመጠለያ ጣቢያዎች ውስጥ የሚገኙ የሀገር ውስጥ ተፈናቃዮች ጉዳይ አሳሳቢ ደረጃ መድረሱን በአማራና ትግራይ ክልሎች የሚንቀሳቀሱ የክልል ሲቪል ማህበረሰብ ድርጅቶች ገልጸዋል። ማህበራቱ በተለያዩ የክልሎች አካባቢዎች በመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮችን ወደ መኖሪያቸው ለመመለስ ለፌዴራልና ለክልል መንግስታት በተደጋጋሚ ጥያቄ ቢያቀርቡም ዘላቂ መፍትሄ የሚሰጥ ምላሽ እንዳላገኙ ተናግረዋል። በትግራይ ክልል የሚንቀሳቀሰው ቅድሚያ ለሰብአዊ መብቶች ኢትዮጵያ ምክትል ዳይሬክተር አቶ መብሪህ ብርሃንም በክልሉ በመጠለያ ጣቢያዎች ውስጥ አምስት ዓመትና ከዚያ በላይ የቆዩ ዜጎች አሉ ብለዋል። ተፈናቃዮቹ ለጥቂት ወራት ተብለው በተገነቡ መጠለያ ጉዳዮች ውስጥ ለአመታት መቆየታቸውን አስታውሰው ከፌዴራልም ሆነ ከክልል መንግስታት ዘላቂ መፍትሄ አለመሰጠቱ ነገሩን አሳሳቢ ደረጃ ላይ አድርሶታል ብለዋል። የአማራ ክልል ሲቪል ማህበራት ህብረት ዋና ዳይሬክተር አቶ ንጋቱ ደስታ በበኩላቸው በክልሉ ከአንድ ሚሊዮን በላይ ተፈናቃዮች መኖራቸውን ገልጸው ይህንን ያህል መጠን ያለው ተፈናቃይ በሲቪል ማህበረሰብ ድርጅቶች ድጋፍ ብቻ የሚፈታ ቀላል ጉዳይ አይደለም ብለዋል። አክለውም የተፈናቀሉ ዜጎችን ወደ ቀድሞ ቦታቸው ለመመለስ የመጀመሪያው ቅድመ ሁኔታ ሰላም ነው ተፈናቃዮቹ የሚመለሱበት አካባቢ ደህንነቱ የተጠበቀ መሆኑ መረጋገጥና ለጉዳዩ ኃላፊነት የሚወስድ አካል መኖር አለበት ሲሉ አብራርተዋል። በአጠቃላይ በአማራና በትግራይ ክልሎች ብቻ ከሁለት ሚሊዮን በላይ ተፈናቃዮች ይገኛሉ ተብሏል። የሚመለከታቸው ባለድርሻ አካላት የሀገር ውስጥ ተፈናቃዮችን ወደ መኖሪያቸው የመመለስ ጉዳይን ትኩረት ሰጥተው እንዲሰሩበት የሲቪል ማህበረሰብ ድርጅቶቹ አሳስበዋል። በምስራቅ አርሲ የአገረ ስብከት 25 ሰዎች ተገድለዋል አልተባለም። በምስራቅ አርሲ የአገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ የአገረ ስብከት ጽሕፈት ቤት ጥቅምት 19 ቀን 2018 ዓ.ም ተመረጠ ከሰዓት በኋላ መረጃውን አድርሶናል። በምስራቅ አርሲ የአገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያንን አስመልክቶ ከተለያዩ መረጃ ምንጮች ተሰምቷል። በጉዳዩ ላይ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ኅሩያን ታምራት ወልደኝ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶም የሀገረ ስብከቱ አስተዳደር ጉባኤ ከወረዳ ቤተ ክህነት ጽህፈት ቤቶች ሪፖርት ሲሰበስብ ቆይቶ ትናንት ጥቅምት 19 ቀን 2018 ዓ ም ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጸው በዚሁ መሰረት ጥቅምት 19 ቀን 2018 ዓ ም ለመንበረ ፓትርያርክ ጠቅላይ ጽህፈት ቤት በደብዳቤ ሪፖርት መላካቸውን ገልጸዋል በሀገረ ስብከቱ ሪፖርት መሰረት በምስራቅ አርሲ ሀገረ ስብከት በሚገኙ በተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ገልጿል። በዚሁ መሰረት በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 ዓ ም 12 ሰዎች በመር ሁለት የወረዳ አምስት ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። በሽርካ ወረዳ በኤላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ለሊት በተገኙበት ሶስት ሰዎች ማንነታቸው ባልታወቀ ታጣቂዎች ተገድለዋል። በሆንቆሎ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገድለዋል። በድምሩ በጥቅምት ወር 2018 ዓ ም ብቻ በአገረ ስብከቱ 25 ሰዎች እድሜያቸው ከሁለት ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑ ወረዳ ቤተ ክህነት ጽህፈት ቤቶች በሪፖርት የተገለጸልን ሲሆን በመርቲና ጉና ወረዳዎች በ17 ንጹሐን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን አገረ ስብከቱ ገልጿል። የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ ተደረገም። መጠጥ ቤቶችና ሰዓት ላፊ ገበያ በጤና፣ በኢኮኖሚ፣ በትምህርት፣ በሰላምና ፀጥታ፣ በሴቶችና ህጻናት፣ በባህል እሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓትላፊ ላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዱ አለማሞ ተናግረዋል። መጠጥ ቤቶች ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸው በዘለለ እንደ ኤች አይቪ ቲቪ አባላዘር ጉበት ካንሰርና የተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙ ተገልጿል። ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያና ደንዛዥ ዝውር እንዲበራከቱ ዋነኛ መንስኤ መሆኑንም ጠቁመዋል። በትምህርት ቤቶች አቅራቢያ መጠጥ ቤቶች፣ ሽሻና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ሲሉ አቶ አንዱ አለም ገልጸዋል። የአረቄ መጠጥ ወደ ዞኑ እንዳይገባ ማገድ፣ እንዲሁም በተለይም በገጠሩ ማህበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ በአድ ነገር ተቀላቅሎባቸው የጤና እክል የሚያመጡትን አስክረው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶች እንዲዘጉ ይሰራል ተብሏል። የአልኮል መጠጥ የጤና አስከፊነት የሃይማኖት ተቋማት ትምህርት ቤቶችንና የተለያዩ አማራጮችን በመጠቀም ግንዛቤ መፍጠር ስራ እየተሰራ እንደሚገኝም ተገልጿል። ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን ፌዴራል ፖሊስ ገለጸ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ትላንት ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ለቢቢሲ ገልጿል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ዩኬ ተባርሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ በኋላ መለቀቁን ለቢቢሲ አረጋግጠዋል። ለእኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም፣ እኛ ጋር መተዋጣራን ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል፣ ለቀነዋል ብለዋል። የህዝብ ግንኙነት ኃላፊ ለቢቢሲ እንዳረጋገጡት በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስራ አይደለም፣ ለቀነዋል ብለዋል። ዩናይትድ ኪንግደም ውስጥ በፈጸሙ ፆታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ትናንት ረቡዕ ጥቅምት 19 ቀን 2018 ዓ ም ማለዳ ነበር። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት ኤሴክስ የ14 ዓመት ታዳጊ እና ሌላ ሴት ላይ ፆታዊ ትንኮሳ በመፈጸሙ ተከሶ የአንድ ዓመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስተርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ዕለት ወደ ማታ ወደ ኢትዮጵያ በመጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስተር የሆኑት ሻባና ሙሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውን የህዝብ ቁጣም እኔም እጋራለሁ ብለዋል። ባለፉት ሶስት ወራት ከ3000 በላይ የፍቺ ምዝገባ ተከናውኗል ተባለ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አንደኛ ሩብ ዓመት አፈጻጸም ሪፖርት እንደሚያመለክተው በሩብ ዓመቱ 3032 የፍቺ ምዝገባ መከናወኑን የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በሩብ ዓመቱ በወሳኝ ኩነት ምዝገባ 153787 ልደት ምዝገባ ተከናውኗል። 25876 ህጻናት በተወለዱ በ90 ቀናት ውስጥ የተመዘገቡ ሲሆን 4194 ደግሞ በአንድ ዓመት ውስጥ የተመዘገቡ መሆናቸውን ተናግረዋል። በተጨማሪም 10696 ጋ ጋብቻ በሩብ ዓመቱ ተመዝግቧል። እንዲሁም መቶ የጉዲፈቻ ምዝገባ መከናወኑም ተገልጿል። 4396 የሞት ምዝገባ በወቅታዊ በዘገየና የጊዜ ገደቡ ባለፈ ተመዝግቧል። እንደ አጠቃላይ በበጀት ዓመቱ የአንደኛ ሩብ ዓመት ውስጥ 172011 ምዝገባ በማድረግ ከዕቅድ በላይ ማከናወን መቻሉን አቶ ዮሴፍ ንጉሴ ተናግረዋል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን ታሰረ። በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩን ከታማኝ ምንጮች ያገኘነው መረጃ አረጋግጧል። ታዋቂው ቲክቶከር መታሰሩ እውነት መሆኑ ተረጋግጧል። ሆኖም ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ አበባየሁ ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት ተጨማሪ ዝርዝር ከመስጠት ተቆጥበዋል። በፖሊስ ዘመቻ ቢያንስ 60 ሰዎች ተገድለዋል ተባለ። በብራዚል ሪዮ ዴ ጃኔሮ የጸጥታ ኃይሎች በጀመሩት ህግን የማስከበር ዘመቻ ከ60 በላይ ሰዎች፣ አራት የፖሊስ አባላትን ጨምሮ መገደላቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሪዮ ገዢ ክላውዲዮ ካስትሮ ከ250 በላይ ሰዎች የእስርና የፍተሻ ማዘዣዎችን ፖሊስ ባደረገው መጠነ ሰፊ እንቅስቃሴ ተይዘዋል፣ በርካታ ወንጀለኞች መገደላቸውንም የቪዲዮ መግለጫ አውጥተዋል። አክለውም የጦር መሳሪያዎችን መያዙን ተናግረዋል። የሪዮ ዴ ጄኔሮ እና ብራዚል ከወንጀል የጸዱ መሆን አለባቸው ሲሉ ካስትሮ ተደምጠዋል። እናም ወደ ኋላ አንመለስም ምክንያቱም የህዝብ ደህንነትና የቤተሰብ ነጻነት የበለጠ ያስፈልገናል ብለዋል። እርሳቸው ይህንን ቢሉም የሟቾች ቁጥር ዓለም አቀፍ ትኩረትን ስቧል። የማክሰኞ የፖሊስ ወረራ በከተማው ሰሜናዊ ክፍል በአካባቢው ታሪክ ውስጥ ከፍተኛው ገዳይ የፖሊስ ኃይል እርምጃ ሆኗል። ይህ የፖሊስ ዘመቻ በደንዛጭ እጽ አዘዋዋሪና የተደራጁ ወንጀለኞች ላይ ያተኮረ መሆኑን ባለስልጣናት አስረድተዋል። የቀይ ኮማንዶ ቬርመልሆ ቡድን ከቀ ቀዳሚ ኢላማ ከተደረጉ የወንጀል ቡድኖች መካከል አንዱ ተብሏል። የክልሉ መንግስት ኦፕሬሽን ቡድኑን ለማጥቃት ትልቁ እርምጃ እንደሆነም ገልጿል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።